ይቀጥላለን አድማቾቻችን፣ አድማጮቻችን፣ የሻቢ አሎንሶን ጉዳይ እንመልከት። ወደ ሪያል ማድሪድ ይሄዳል የሚሉ መረጃዎች መውጣት የጀምሩት ገና በባይ ሌቨርኩዝን እያለ ነበረ፣ ያው አምና ድንቅ ጊዜን ባሳለፈበት የውድድር ጊዜ። ይህንን ጉዳይ እንመልከት። የአንቾሎቲ ቆይታ ይወሰናል አደለ? እሱ ወደ ሪያል ማድሪድ ለመምጣት በዚህ አመት በሻምፒየንስ ሊግና በላሊጋው ላይ የሚኖራቸው ጉዞ የሚጠበቅ ነው የሚሆነው። ግን የሆነ ጊዜ ሪያል ማድሪድን ማሰልጠኑ የሚቀን አይመስልም ሪያል ማድሪድን መቼ ነው የሚያሰለጥነው? የሚለው ካልሆነ በስተቀር እንዳነሳሹ ነው። ማሰልጠኑ የሚቀር አይመስልም። ይሄ ሳምንት በጣም ቁልፍ ሳምንት ነው ይባላል። የሌቨርኩዝን አርብ ዕለት ጨዋታ ያለው የነጥብ ልዩነቱን ማጥበብ የሚችልበት ሚኒክ እስኪጫወት ድረስ የዴፍፒ ፖካል ግማሽ ፍጻሜ ላይ ደርሷል። በቻምፒየንስ ሊግ በእርግጥ በባየር ሚኒክ ተሸንፈው ከውድድር ውጪ ሆኗል። ግን ይሄ ሳምንት በሚቀጥለው የውድድር ዘመን አሎንሶ ሌቨርኩዝን ነው ባየር ሚኒክን ነው የሚያሰለጥ ነው፣ ማን ነው፣ ሪያል ማድሪድን ነው የሚያሰለጥ ነው የሚለውን በተመለከተ ፍንጭ የሚታይበት ሊሆን ይችላል ይላሉ። ፈተናው ምን መሰልህ፣ ሪያል ማድሪድ አሁን አያውቅም የሚቀጥለው አመት ከአንቸሎቲ ጋር ይቀጥል አይቀጥል። ምክንያቱም በማድሪድ አሰልጣኞች የሚቆዩት ውጤታማ እስከሆኑ ድረስ ብቻ፣ በጣም ትራንዛክሽን አለ። በቅርብ ዓመታት ብዙ ዋንጫ አሸንፈዋል። ስለዚህ ኦኬ፣ ይህ ዓመት በመሀል ያለ አንድ መንገራገጭ ነው። ለምሳሌ ጓርዲዮላ በሲቲ እንደገጠመው አይነት አለ አይደለም። ስለዚህ ከሱ ጋር ሆነን በደንብ አግዘ ነው ቡድኑ እንደገና ሪቢልድ እንዲያደርግ እድል እንስጠው አይልም ሪያል ማድሪድ እንግዲህ። ማድሪድ አካሄድ ሜቢ አይምሬ ያሸናፊም ያደረገው ይሄኛው ሊሆን ይችላል። በቃ አንቼሎቲ አሁን ሜቢ በታሪክ ከምርጦቹ አሰልጣኞች መካከል አንደኛው ሆኖ በማድሪድ ከማንኛውም አሰልጣኝ የበለጠ ብዙ ዋንጫ አሸንፈውም ጭምር የአንቼሎቲ ጣፈንታ አይታወቅም። አሁን ሌላ ክለብ ቢሆን ኦኬ፣ በዚህ ውድድር ዘመን ውጤታችን ምንም ይሁን ምን ማሸነፍ እንደምችል እናውቃለን፣ አይተናል። አምና ከሁለት ዓመት በፊት አይተናል። የላሊጋ ና ቻምፒየንስ ሊግ ደብል የላሊጋ ና ቻምፒየንስ ሊግ ደብል ለማድሪድ አይነት ስኬታማ ቡድን ሳይቀር ሬር ነው። 2017 ላይ ዚዳን ላሊጋ ና ቻምፒየንስ ሊግን በአንድ ዓመት ሲያሸንፍ ከ ሀምሳ ስምንት አመት በኋላ ለመጀመሪያ ጊዜ ነው። ለማድሪድ ሬር ነው ይሄንን ማድረግ በየአመቱ ላሊጋ ና ቻምፒየንስ ሊግ ማሸነፍ። ግን አይበቃም፣ እሱ አሁን በዚህ አመት ቻምፒየንስ ሊግ፣ ላሊጋ፣ ኮፓ ዴል ሬ ላይ አሉበት። ሁሉም ውድድር ላይ ለትሬብል ተስፋ አላቸው። ምንምም ላይ ሊያሸንፉ ይችላሉ። ዋንጫዎች ካሸነፉ ይቆያሉ። እሱ ግልጽ ነው። ውልም አላቸው፣ እስከ 2026 የሚያቆይ ኮንትራት አላቸው። እሳቸው ሲጠየቁ እንዲያውም ተጨማሪ ውል መፈረም ሁሉ እንደሚፈልጉ ተናግረዋል። ፔሬዝ ሲለቅ ብለቅ ብለዋል። ፔሬዝ ደግሞ እንደ የሪያል ማድሪድ ፕሬዚደንት ሆነው በድጋሚ ተመርጠዋል። ስለ ረጅም ጊዜ እቅድ ነው ካርሊቶ የሚያወሩት። ማድሪድ ግን እንዲህ አይነት እድልን የሚሰጥ አይደለም። የዝውውር ጉዳዮችንም ሲያቅድ የግድ አሰልጣኙን ኢንቮልቭ አያደርግም። ለምሳሌ ዲያን ሁሴንን ማስፈረምና ቢፈልግ የአንቸሎቲን አስተያየት አይሰማም ማለት ሳይሆን ወይም ትሬንትን ቢያስፈርም ግን በጣም ትንሽ ነው የአሰልጣኙ ኢንፑት የሚመጣውን ተጫዋች በተመለከተ። በሌቨርኩዝን ግን አሁን በጀርመን ያሉ ብዙሃን መገናኛዎች የሚሉት የክለቡ ሲዮ ፌርናንዶ ካሮ እና የስፖርት ዳይሬክተሩ ሳይሞን ሮልፍስ ከአሎንሶ ጋር ነው የሚቀጥለውን የውድድር ዘመን ዝውውሮቻቸውን እየመከሩ ያሉት። አሎንሶ ደግሞ ዣካ ሲመጣ ሌሎች ያመጧቸውን ተጫዋቾች ብታይ የአሎንሶ ፒክ የሆኑ ተጫዋቾች አምጥተዋል ብዙ ተጫዋቾች። ስለዚህ አሰልጣኙ በዝውውር ጉዳዮች ላይ የመወሰን ስልጣኑ አንቼሎቲ በማድሪድ ካላቸው ሰፋ ያለ ነው። መቼስ የሁለቱ የማሰልጠን ታሪክ የሚነጻጸር አይደለም ግን የክለቦቹ አሰራር የተለያየ ነው እና ሌቨርኩሰን አስቀድሞ ነው ፕላን እያደረገ ያለው ከአሰልጣኙ ጋር እና አሰልጣኙ በደስታ እየተሳተፈበት ነው ነው የሚሉት ማን ይምጣ ማን ይውጣ የሚለውን በተመለከተ ማንን እናስፈርም የሚለውን በተመለከተ ለእሱም አስቸጋሪ የሚመስለኝ ለአሎንሶም ለመወሰን ማድሪድ ከሰኔ በፊት አያውቅም ማለት ነው። ከሰኔ በፊት ከአንቸሎቲ ወይም ሲዝኑ ከማብቃቱ በፊት ከአንቸሎቲ ጋር ይቀጥል አይቀጥል አያውቅም። በሚቀጥለው የአርሰናል የቻምፒየንስ ሊግ ጨዋታና በዚህ የቻምፒየንስ ሊግ ጉዟቸው እንደሚኖራቸው ውጤት የሚወሰን ነው። በላሊጋ እንደሚኖራቸው ውጤት የሚወሰን መቆየት ይፈልጋሉ። እንዳነሳሁት ግን አሎንሶ ራሱ የባየር ሚኒክ የሪያል ማድሪድን ስራ በእርግጠኝነት የሚያውቀው የአንቸሎቲ ጣፈንታ ከተለየ በኋላ ነው። ስምምነት አለው አሎንሶ ከሌቨርኩዝን ጋር አዲሱ ያለፈው ዓመት ሲፈርም፣ ማድሪድ ከመጣ ሊለቁት፣ ምንም ካሳ ሳይጠይቁ ሊለቁት ስምምነት አላቸው። ማድሪድ ከመጣ ነው። ግን ለምሳሌ ማድሪድ አሎንሶ እንፈልገዋለሁ የሚለው ሰኔ ከሆነ አሁን እየሰሩ ያሉበትን በአሎንሶም ፍላጎት ጭምር እየመለመሏቸው ያሉ ተጫዋቾችን በተመለከተ ግን ድንገት ግራ መጋባት ውስጥ ይገባሉ ማለት ነው። የወራት ፕላናቸው አደጋ ውስጥ ሊገባ ይችላል። ያው አሰልጣኙ ደስተኛ ነው ይባላል። በሌፈርኩሰን ነጻነት አለው ይሄ ተጫዋች ይምጣልኝ እንደዚህ ይሁንልኝ የማለት ደግሞ ታሪካዊ አሰልጣኝ ነው። በሌፈርኩሰን ታሪክ የመጀመሪያው የቡንደስሊጋ አሸናፊ አሰልጣኝ ነው ሻቢ አሎንሶ። ጫናም የለበትም ወደ ማድሪድ ቢሄድ የአሰልጣኙ የስራ ቆይታ ከእያንዳንዱ ሽንፈት በኋላ ጥያቄ ውስጥ ይገባል። ማድሪድ ውስጥ የሚገርም እኮ ነው። አሁን ባለፈው በባርሰሎና አምስት ለሁለት ተሸንፏል አይደለም? ልክ ነው። እንደዚህ አይነት ሽንፈትን ዳይጀስት ማድረግ ያስቸግራል። እሱን እንረዳና ግን በዛ ሱፐር ካፕ አምስት ለሁለት ከተሸነፉ በኋላ የማድሪድ ዋና ዋና አንደበቶች የሚባሉት ብዙሃን መገናኛዎች ካምፔን ጀመሩ እሳቸው አንቸሎቲ የውድድር ዘመኑ መጨረሻ ሲደርስ ይሰናበት እኮ አይደለም። አሁን ይባረሩና ሳንቲ ሶላሪ ይምጣ ይሉ ነበር። በቃ እንደዚህ አይነት አይምሬነት በማድሪድ አካባቢ ያለ ካልቸር ነው። ይሄ በሌቨርኩዝን ግን እንዲህ አይነት ጫና የለበትም። ነጻነት አለው። ፕሬሽር የለበትም። ደግሞ ዱሰልዶርፍንም ይወደዋል ይባላል። ዱሰልዶርፍን የሚኖረው የድሮ የዴቪድ ላምፕ መጽሐፍት ላይ ነበር። ዱሰልዶርፍና ሲባል ማነበ በጣም ቆንጆ ከተማ ነው ይባላል። የሚያምር ከተማ እና ቤተሰቦቹ የሚኖሩት ዱሰልዶርፍ ነው። ስለዚህ የግድ አሁን ወደ ማድሪድ መሄድ አለብኝ የሚል አጂቴሽን የለውም። ቢቆ አንድ ተጨማሪ አመት ብዙም አይከፋ በሌቨርኩዝን ይላሉ። ግን ማድሪድ ከጠራ ተጫወቶበታል። በማድሪድ ለአምስት ወደ ባይር ሚኒክ እስኪሄድ ድረስ ተጫውቷል። ወደ ጓርዲዮላ ቡድን እስኪሄድ ድረስ ግን አይታወቅም። አሁን እዚህ ላይ አንድ ነገር ተፈጥሯል። የአርጀንቲና ብሔራዊ ቡድን ብራዚልን ትላንት ጠዋት ሰፋ አድርገን ስናነሳ እንደነበረው ምሳ ከተሸነፈ በኋላ አሁን አንዳንድ ጋዜጠኞች እንደሚሉት አንቼሎቲ ወደ ብራዚል ብሔራዊ ቡድን ለመሄድ ያላቸው እድል ዝግ አይደለም። ስለዚህ እሱ ሌላ ዳይናሚክስ ነው ማለት ነው። እዚህ ላይ አንድ ዓመት ኮንትራት ነው የሚቀራቸው። የብራዚል ብሔራዊ ቡድን አሰልጣኝ ደግሞ መሆን የሚፈልጉ ከሆነ በዓለም ዋንጫ ማሰልጠን የሚፈልጉ ከሆነ ከዚህ ሊዘገይ አይችልም። ምክንያቱም አንድ አመት ነው የቀረው። የአለም ዋንጫው ቡድኑ ለማዘጋጀት እድል ያላቸው አንድ አመት ነው። ካሁን ይሄ ጥያቄ ካልተቀበሉ አሁንም ምንድን የሚሉት ኤድናልዶ ሮድሪጌስ የሚባሉት የብራዚል እግር ኳስ ፌዴሬሽን የሲቢኤፍ ፕሬዚደንት በድጋሚ ተመርጠዋል። ከዚህ በፊት ቃል ተገብቶልኛል። ከካርሎ አንቼሎቲ የብራዚል ብሔራዊ ቡድን አሰልጣኝ ለመሆን ተስማምተዋል። ደግሞ ብዙ ብራዚላውያን ተጫዋቾች አሁን በማድሪድ የሚጫወቱ ቪኒሽስ፣ ሮድሪጎ፣ ኤደር ሚሊታዎ፣ ኤንድሪክ አብረዋቸው ይሰራሉ። በክለብ እግር ኳስ እነዚህንም ተጫዋቾች ማወቃቸው እንደ አንድ ጠቃሚ ነገር ነው የሚታዩ ጠቃሚ ነገር ነው የሚታየው። ስለዚህ ወደ ብራዚል ብሔራዊ ቡድን ለመሄድ ያላቸውም እድል ዝግ መሆን የለበትም። ግን ሌላ አንድ ያየሁት ዘገባ ላይ በዚሁ አመት የሪያል ማድሪድ ሰዎች ከአሎንሶ ጋር ተነጋግረው ነበር የአንቼሎቲ ተተኪ ለማድረግ እነዚህ ሁሉ ነገሮች ተደራርበው ውሳኔ ይሰጣል። አሁን እንግዲህ ነገ ከቦኸም ጋር ነው የሚጫወተው። ነገ አርብ ነው አይደለም? ከቦኸም ጋር ነው የሚጫወተው። ስለዚህ የዚህኛው ሳምንት የቡንደስሊጋ ጨዋታ የመጀመሪያው መርሃ ግብር ሌቨርኩሰን ከቦኸም ነው። ድንገት ወደ ሶስት ነጥብ ሊያጠባው ይችላል። ስለዚህ ድንገት ኢንትረስቲንግ ሊሆን ይችላል። ቡንደስሊጋ ግን ዛሬ ጋዜጣዊ መግለጫ ይሰጣል እና ይሄ ጥያቄ ይቀርብለታል። ታውቃለህ ወይ አሁን ምክንያቱም አምና በዚህ ጊዜ ነበር የወሰነው። ሊቨርፑል ይፈልጓል። ባየር ሚኒክ ይፈልገዋል። በዚህ ጊዜ አልሄድም ብሎ ወሰነ። ሊቨርፑል አማራጮቹን ማየት ጀመረ፣ ባየር ሚኒክም አማራጮቹን ማየት ጀመረ። ሊቨርፑል ስሎትን፣ ሚኒክ ኮምፓኒን ቀጠረ። አሁን በዚህ ጊዜ መወሰን አለበት እና ምናልባት አዲስ ነገር ሊናገር ይችላል ይላሉ ዛሬ። ለዚህ ነው ማርች 27ን በዚህ አሰልጣኝ የዕጣ ፈንታ ላይ ቁልፍ ቀን ነው ተብሎ የሚቆጠረው። ስለዚህ የአሎንሶ ጉዳይ ወዴት ይሆናል የሚለውን እናያለን ማለት ነው። በጥቂት ሳምንታት ውስጥ ልናውቅ እንችላለን ግን እንደ ማድሪድ ውጤት የሚወሰን ነው። ያው ከሪያል ማድሪድ የዓመቱ ጉዞ ጋር በተገናኝ ሻቢ አሎንሶ ሲሆንም ዝውውል እንመለከት እንችላለን።